ፊልሙ በዝናማ ወቅት ወደ አንድ ካፌ ይገባ የነበረ አንድ ፖሊስን እያሳየን ይጀምራል። ወደ ውስጥም በገባበት ሰዓት ላይ እዛ ተቀምጠው የነበሩ ሰዎች ባልተለመደ መልኩ ይመለከቱት ነበረ። በከተማው ውስጥም ትልቅ ነውጥ ስለነበረም ነበር የሱ እዚህ መገኘት አላስደሰታቸውም ነበረ። ከዚህ በመምጣቱም ደስተኛ ለመሆናቸው ለማሳየት በሚመስል መልኩ የሚሰጣቸውንም ገንዘብ አልተቀበሉትም ነበር። በቀጣዩ ትዕይንት ላይም ከካፌው በመውጣት በመኪና ውስጥ ገብቶ ጉዞውን መቀጠል ይጀምራል። ስሙም ኬቪን ይባል ነበር። በመንገዱ ላይም አንድ የሚያጠራጥር መኪናን ይመለከትና እሱን መከታተልም ይጀምራል። በዳሽ ካሙና እሱ ላይ በተገጠመለትም ካሜራ የሚፈጠረውንም ነገር በሙሉ መቅዳት ይጀምራል። በመኪናው ውስጥ ትገኝ የነበረችዋንም ሴት እንድትወጣም ከነገራት በኋላ በመኪናው ላይ የደም ምልክትን ይመለከታል። ከወጣት በኋላም ከባድ ጩኸት ይሰማል። ፖሊሱም ወደ ላይ ሲወረወር እንመለከታለን። ከዚያም ፊልሙ ከ12 ሰዓት በፊት ማሳየት ይጀምራል። ሬኒ ወይም ሎሚቶ ተብላ የምትታወቀው ፖሊስ ወደ ፖሊስ ጣቢያ በሄደችበት ሰዓት ላይ በልጇ ሞት ከተሰማ ታዘን ነፃ ወታ እንደሆነ ትጠየቃለች። ጤናዋም ጥሩ ከሆነም ወደ ስራዋ እንድትመለስ ሊያደርጓት ነበረ። ሲገለጥም ከዛ በፊት አንድ ሰው የዘረኝነት ጥቃት አድርሶባት በመለሰችለት ምላሽ ምክንያት ለአንድ ወር ታግዳ ነበረ። አሁን ላይ ግን ሁሉም ስለተስተካከለ ዳኒ ከሚባል አዲስ የስራ አጋር ጋር አንድ ላይ አጣምረው ወደ ስራ እንድትመለስ ያደርጓታል። ሁሉም ወደዛ በመመለሱ ደስተኛ ቢሆን ነገር ግን ሬኔ ከእሱ ጋር በመመደቧ ደስተኛ የሆነች አትመስልም። አንድ ቀን በመኪናቸው የሄዱ በነበሩበት ሰዓት ላይ መንገድ ላይ ብቻውን የነበረ ህፃን ልጅን ይመለከታሉ። ሬኔም ካሜራዋን በማብራት ወደ ልጁ መቅረብ ትጀምራለች። ወዲያውኑም ጎረቤቶች ይመለከቷትና ግን እሷን መቆጣት ይጀምራሉ። በፖሊሶች ላይም ጥሩ ነገርን የሚያሳዩበት ጊዜም አልነበረም። ሬኔም በዛን ሰዓት ላይ ወዲያውኑ ልጁ ደህና መሆኑን ብቻ ለማጣራት ስትል እንደቀረበችው ትነግራቸዋለች። ከዚያም ከዳኒ ጋር በመሆን ወደ መኪናዋ ውስጥም ትመለሳለች። እሱም ይሄ ሁላ ሰው በዚህ ምክንያት ብቻ በመሰባሰቡም ይገርማል። ከዚያም ጉዟቸውን ይቀጥሉና ድንገት አንድ መንገድ ላይ ግን ያቆማሉ በዛ ምክንያቱ ደግሞ ፊትለፊታቸው ቆሞ በነበረ የፖሊስ መኪና ነበረ። የመኪናው ጎማ ተንፍሶ ነበር። ቀርበውም መኪናው ስላለበት ሁኔታ ማጣራት ይጀምራሉ። ብሬኔም ከመኪናዋ ውስጥ ላፕቶፑን በማምጣት ከዚኛው መኪና ዳሽ ካም ጋር ታገናኘዋለች። በዚህ መልኩም በመኪናው ላይ እና በሹፌሩ ላይ ያጋጠመውን ነገር መመልከት ትችላለች። ላፕቶፑን በመጀመሪያ ትዕይንት ላይ የተመለከት ነው የኬቪንን ሁኔታ የሚያሳያት ነበረ። ኬቪንም ለእሷ ጓደኛዋ ነበረ። ምንም አይነት ታርጋ ቁጥር ያልነበረውም አረንጓዴ መኪና እሱ ላይ ጥቃት እንዳደረሰበትም ማየት ትጀምራለች። ከዚያም ግን ድንገት ዲ ሙሉ ለሙሉ ይጠፋል። ይህ በእንዲህ እንዳለ ዳኒ ወደ ሬኔ ተመልሶ ይመጣል። ምን እንዳየችም ለማረጋገጥ ነበር የሚመጣው። አንድ ላይም ሆነው ቦታውን በሚፈልጉበት ሰዓት ላይ የኬቪንን የሞተ አካል ባልጠበቁት ቦታ ላይ ተንጠልጥሎ ያገኙታል። በዚህም ምክንያት ተጨማሪ ፖሊሶችን ከጠሩ በኋላ አለቃቸው ካስፐርም ከነሱ ጋር ይመጣል። ሬኔም ኬቪን ምንም አይነት ታርጋ ቁጥር ያልነበረውን አረንጓዴ መኪናን አስቁሞ እንደነበረ ትነግረዋለች። እሱም እንዴት እንዳወቀች በሚጠይቃት ሰዓት ላይ ዳሽካሙን ተመልክተ ይህንን እንዳገኘች ትነግረዋለች። ቢሆንም ካስፐር ግን ዳሽካሙም ሆነ ቦዲካሙ ላይ ምንም አይነት ቪዲዮ ሊያገኙ እንዳልቻሉ ይነግራታል። ምክንያቱም ደግሞ ተበላሽቶ ነበረ። ቢሆንም ግን ሬኔ አንዲት ሴት ይህንን ግድያ እንደፈጸመች ተመልክታ እንደነበረ ትነግራቸዋለች። ቢሆንም ግን ማንም ሊያምናት አልቻለም። ከዚያም ሬኔ ወደ ቤት ተመልሳ ትመጣለች። ባሏም በቶሎ በመመለሷ ግራ ተጋብቶ ነበረ። በምላሹም በመላሹም የተመለሰችው ኬቪን ላይ አደጋ ደርሶበት ስለነበረና ባልተጠበቀ መልኩም ሞቶ እንዳገኙትም ትነግረዋለች ነገር ለምን እንደሞተ የማጣራት ጉጉቱ አድሮባታል። ከዚያ በኋላም ትተኛለች። በህልሟ ግን ልጇ በውሃ ውስጥ ሲሰጥም ትመለከተዋለች። ከዛ በተጨማሪም በዳሽካሙ ላይ ተመልክታ የነበረውን ቪዲዮም ይመጣባታል። በቪዲዮ ላይ የምትገኘው ሴትም በለበሰችው ሱሪ ላይ የመስቀል ምልክት እንደነበረም ታስተውላለች። ሬኔም ለመነሳትና የልጇንም ፎቶች ለመመልከት ወስናለች። በዚህም ጊዜ የመስቀሉን ምልክት በምታስታውስበት ሆስፒታል ውስጥ ልጇም እንደተወለደ ትዝ ይላታል። ተጨማሪ ምርመራዎችን ማድረግ ትጀምራለች። ከሷ ጋርም ዳኒን ይዘው ነበር ሄደችው። ወደዛች ነርስ ቤትም በድብቅ ይገባሉ። ነርሷን በቅርብ ጊዜ ነበረ ልጇን በሞት ያጣችው። ቤቱንም በሚያስዙበት ሰዓት ላይ አስደንጋጭ ነገሮችን ያገኛሉ። ልክ የሚበሩ ፍጥሯንና በድንገትም ሬኔ ፊት ለፊት አንድ ፊቱ ማይታይ ወንድም ይቆማል። ይህም ያስፈራቸውና ከዛ እንዲሄዱም ያደርጋቸዋል። ከጊዜ በኋላ ግን ተመሳሳይ አረንጓዴ መኪና በአንድ ሱፐርማርኬት አቅራቢያ ይቆማል። ያቺ ሴትም ወደ ውስጥ በመግባት በድብቅ በሚመስል መልኩ ልትገዛቸው አስባ የነበረችውን እቃ በሙሉ መሰብሰብ ትጀምራለች። ካሸሮ ምንም እንኳን ቢጠራጠራትም ነገር ግን እቃዎቹን እንድትገዛ ይፍቅድላታል። ይበንዲ እንዳለ ሁለት ዱርዮች ሰዎች ደሞ ወደ ውስጥ ይገባሉ። ካሸሩ ላይም እየተሳለቁበትም በሱፐርማርኬት ውስጥ ቪዲዮ መቅረጽ ይጀምራሉ። እናም በመሀልም ያቺ ሴትም ይቀርጿታል። በተመሳሳይ ጊዜም ሁለት የፖሊስ ኦፊሰሮች አረንጓዴውን መኪና ይመለከቱታል። እናም ያንን ለማጣራት ሲሉ ወደ ሱፐርማርኬት ውስጥ የሚገባሉ። ወዲያውኑም ፖሊሶቹ በመኪናው ውስጥ ነበረች ተብሎ የሚታሰበው ጃኬት የለበሰችዋ ሴት እሷ እንደሆነች በመጠርጠር ሽጉጣቸውንም ያወጣሉ። ሁሉም ላይ ነበር ሽጉጣቸውን የደቀኑት። የያዙትም መቀካለም እንዲያወጡ ይጠይቃሉ፣ ቢሆንም ከዱርዬዎቹ አንዱ ግን ቀድሞ ፖሊሶቹ ላይ ተኩሳል። በድንገትም ሚስጥራዊ ፍጡር የሚመጣና እዚህ የነበሩትን መግደል ይጀምራል። ይህም ፖሊሶችን የሚጨምር ነበር። በዚህ ጊዜ ሬኔ አንድ መልእክት ይደርሳትና ወደ ሱፐርማርኬቱም ከዳኒ ጋር መመለስ ትጀምራለች። በደረሰችበትም ሰዓት ላይ ካሜራዋን ከፍታ ነበር ወደ ውስጥ የገባቸው። በውስጡ ያገኛቸው ሰዎች በሙሉ ተገለው ነበር። ሬኔም የሲኩሪቲ ካሜራውን ለብቻ መመልከት ትጀምራለች። በዛን ሰዓት ላይም የተፈጠረውን ነገር በሙሉ ታያለች። ቢሆንም አይሳሳት ጨርስ ግን ቪዲዮ ይጠፋባታል። በቡድን ውስጥ የምትገኘው ኦፊሰር ወደ እነሱ በመምጣት የተመለከቱት ነገር ካለ በሚል ትጠይቃቸዋለች። ይቺ ሴትም የምታውቀውን መረጃም ለእነሱ ማካፈል ትጀምራለች። ይህ አረንጓዴ መኪና የቤተ ክርስቲያኑ መኪና ሲሆን ከወራት በፊትም እንደጠፋ እንደሚታወቅ ትናገራለች። መኪናውንም የምትነዳው ሴት መኪናውን እንደሰረቀችና ኬቪንንም እንደገደለችው ነው የሚታሰበው። ሬኔም በመኪና ውስጥ የምትገኘው ያቺ ሴት ኬቪንን እንዳልገደለችው ማመን ትጀምራለች። ስለዚህም ያንደኛውን ወንጀለኛ ስልክ ለመስረቅና ነገሮችንም ለመመርመር ትወስናለች። ምክንያቱም ልጁ ቪዲዮን በስልኩ ሲቀርጽ ነበረ። ቢሆንም ዳኒ ግን ያገኙትን መረጃ እንዲደብቁ ሀሳብን ያመጣላታል። ቢሆንም ግን ሻጥለው ምክንያቱም የተፈጠረውን ነገር ለብቿን ቢሆን ማወቅ ትፈልግ ነበር። እሷም ልጇን በቅርቡ ማጣቷን ተከትሎ እንደሷ ልጃቸውን ያጡ ሰዎች ስለሚሰማቸው ስሜት በደንብ መካፈል ትፈልግ ነበር። የሥራ አጋሯ ቢጎተጉታትም ነገር ግን ችላ ብለው ትሄዳለች። በቀጣዩ ቀን ደግሞ ሬኔ ወደ ሬሳ ማቆያው ታመራለች። ባላት ስልጣንም ሬሳዎቹን ሄዳ መመልከት ትችል ነበረ። በብዙ አይነት ሁኔታ ይገኙ የነበሩ ሬሳዎችን ተቀብለውን ያቁ እንደሆነና ነገር ግን አሁን ላይ የተቀበሏቸው ሬሳዎች በሙሉ በጣም የተለየ ገጽታ እንዳላቸው ይነግሯታል። በዚያ ጊዜም ለብቻ ከሬሳዎቹ ጋር እንዲተዋት ከነገረችው በኋላ ከዚህ በፊት የወሰደችውንም ስልክ በሬሳው እጅ እንዲከፈት ታደርጋለች። ከዚያም የተቀረጸውንም ቪዲዮም ታገኛለች። ቢሆንም ግን ምን እየተፈጠረ እንደሆነ በቪዲዮ ላይ መመልከት አልቻለችም ነበረ። ቢሆንም በመጨረሻ ግን የሚያስደነግጣትን አንድ የሰው ጥላ የሚመስልን ፍጡር ትመለከታለች። በቀጣዩ ቀን ፓንዶ ወደሚባል ወደ አንድ የስራ አጓሯ አጋሯ ደሞ ትሄዳለች። ከዚህ በፊትም ስለሰራበት ኬዝ ልጠይቀው ነበር የመጣችው። እሱም ድማርኮ ብራንስ ስለሚባለው ልጅ ስለሰራው ኬዝ መናገር ይጀምራል። ይህም ኬዝ የነርሷ ልጅ ኬዝ ነበረ። የነርሷም ስም ቴኒሻ ብራንስ ትባላለች ቢሆንም ቄሱ ግን ያን ያክል እንደማይጠቅማት በመናገር ችላ ይላታል። በዛን ማታ ላይ ሬኔ መተኛት አልቻለችም ነበር። ባሏም እንቅልፏን እንድታገኝ የሁሉም ምክንያት ምን እንደሆነ እንድታጣራ ይነግራታል። በቀጣዩ ቀንም ወደ ቤተ ክርስቲያኑ በመሄድ ስለጠፋባቸው መኪና ማጣራ ትጀምራለች። እሷም ከምርመራው በፊት ለቄሱ ለምርመራዎቹ የሚጠቅምን ትክክለኛ ምላሽን የማይሰጧት ከሆነ ይሄ በሕግ ሊያስጠይቃቸው እንደሚችል ትነግራቸዋለች ከዚያም ቄሱ ወደ ዴማርኮ ክፍል ይወስዳታል። ልጁ በሚገደልበት ሰዓት ላይ እዚህ ሌሎች ተማሪዎችን እያገዘ ነበረ። ከዚያም ቄሱ አንድ አድራሻን ይሰጣትና ከዚም ይሄዳል። ሬኔ ወደ ቤት በምትመለስበት ሰዓት ላይ የሷንና የሌሎች ፖሊሶችን ፎቶ በወረቀት ላይ ተለጥፎ ታገኛለች። ከዛ በተጨማሪም በጥቁር መስመር የተከበበበት አንድ ልጅንም ትመለከታለች። ጥቁሮቹ ጭረቶችም በእሳት የሚመሰሉ ነበሩ። ከዚያም ሬኔ ወደ ዳኒ በመደወል ወደ ነርሷ ቤት እንዲያመሩና ተጨማሪ ማስረጃዎችንም እንዲሰበስቡ ሀሳብን ታቀርብለታለች። እሱም ከአንድ ሰዓት በኋላ እንደሚገኝ ቃል በመግባት ይሰናብታታል። ሬኒም ወደ ዳኒ ቤት በሄደችበት ሰዓት ላይ ግለት ታገኘው አልቻለችም። በፈለገችውም ሰዓት በሻወር ውስጥ ሞቶ ታገኘዋለች። አለች የሞተውም ራሱን አጥፍቶ ሲሆን ሬኒም እንድታየው በሚል አንድ ዩኤስቢ ፍላሽን አስቀምጦላት ነበር። የሞተው ዳኒም ሬኒ እነሱ እንዳታገኘው የምትፈለገውን አንድ ትልቅ ማስረጃ ልታገኝ በመሆኑ ምክንያት የሚደርስበትን ነገር ፈርቶ ነበር ራሱን ያጠፋው። ምክንያቱም በዛ ነገር ላይ ተሳትፎ ነበረው። በዩኤስቢ ፍላሹ ላይ የነበረውን ቪዲዮ በምትመለከትበት ሰዓት ላይ የተፈጠረውን ነገር በሙሉ ታያለች። ሲገለጥም እስከሆነ የሞቱት ፖሊስ ኦፊሰሮች በሙሉ በነርሷ ልጅ ግድያ ላይ ተሳትፎ ነበራቸው መስማት ማይችል የነበረውም ልጅ አንዳንድ ተማሪዎችን ያግዝ ነበረ ቢሆንም የእነሱን ትእዛዝ ባለመከተሉ ምክንያት ግን እነዚህ ፖሊሶች ሊገሉት ችለዋል ይህንን ጥፋታቸውንም ለመደበቅ ሲሉ ሁሉም ፖሊሶች አንድ ላይ በመተባበር ግድያውን ሚስጥር ሊያደርጉት ወስነዋል ሬኒም ቪዲዮን በምትመለከትበት ሰዓት ላይ ታለቅስ ነበረ ቢሆንም በመጨረሻ ግን ራሷን በማጠንቀር ጉዟን ትቀጥላለች። ከዚያም ስላገኛቸው ማስረጃም ልትነግረው በሚል ላለቋት ትደውላለች ከዛ በተጨማሪም ዳኒ መሞቱንና እሱ ጋርም የሆነ ማስረጃ እንዳለም ትነግረዋለች። ማስረጃውም እሷ ጋር ስለሆነም እንዲያገኛት ነበር የነገረችው። ከዚያም ሬኔ ወደ አንድ ቦታ ከመጣች በኋላ ቴኒሻ ብራንስንም እዛ ሆና መጠራት ትጀምራለች። ልጇ ላይም ስለተፈጠረው ነገርም እንደምታ ትነግራታለች። ከቆይቶዎች በኋላ አለቃዋ ካስፐር እሷ ወዳለችበት ቦታ ይመጣል። ምን አይነት ማስረጃ እንዳላትም ይጠይቃታል። እሷም አሁን ላይ በከተማው ውስጥ የሚገኙትን ትላልቅ ችግሮች እንዲፈጠሩ ያደረገን አንድ ቪዲዮን እንዳገኘች ትነግሯለች። እንዳለመታደል ሆኖ ግን ይህን ግድያ የፈጸሙትን ፖሊሶች አስከትሎ ነበር ይመጣው። በዚህም ሰዓት ላይ ሬኔ እሱም አብሯቸው እንደሆነ ትገነዘባለች። ከዚያም ሽጉጡን እሷ ላይ በመደቀንም ወደ አቃ ማስቀመጫው ቦታም ይወስዳታል። ያገኘቻቸውንም መረጃዎችንም እንድሰጠው ይጠይቃታል። ህዝቡም ይህንን ቪዲዮ የሚመለከት ከሆነ በእሱ ዲፓርትመንት ላይ ከባድ ጉዳትን እንደሚያደርስ ይናገራል። በዛ ጊዜም ፓንዳም ዳኒ የት እንዳለው ይጠይቃል። ምክንያቱም እሱ ጋር የቪዲዮ ኮፒ ነበረ። እሷም ዳኒ መሞቱንና ቪዲዮም ያለው እሷ ጋር እንደሆነም ትናገራለች። ከዚያም ወዲያውኑ ይተኩስባታል። ወዲያውኑም ያቺ ነርስ ወደ እነሱ ትመጣለች። ፖሊሶቹም ቴኒሽያን ይመቷታል። ቢሆንም ያ ጥላ የመሰለ ፍጡር ግን ወደ እነሱ በመምጣት እነሱን መግደል ይጀምራል። ዴኒሽያም ለሬኔ ይህ ጥቁሩ መንፈስ ከማርኮ እንደሆነ ትናገራለች። እናም እሷ ይህንን መቆጣጠር አትችልም። ይህም ማለት እሷም ራሷን ለማትረፍ ከዚህ መውጣት ይኖርባታል። ከዚያም ፍጥሩ ፓንዳንም ይገለዋል። ከዚያም ሬኔ ፍጡሩን ፊት ለፊቷ ትመለከተዋለች። ልክ በዚያ ጊዜም አምፑላንሶች ወደዛ ቦታ ይደርሳሉ። ጉዳት የደረሰባቸውንም ወደ ሆስፒታል ይወስዷቸዋል። በፊልሙ መጨረሻ ላይም ከሞት የተረፈው ካስፐር እና የተቀሩት ፖሊሶች በማርኮ ልጅ ይጠየቃሉ። ልክ እዚህ ላይም ፊልሙ ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።